ይቀጥላል የተወዳጅ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የዕለተ ማክሰኞ ወኩለ ቀን ዜና መጽሔታችን ይዘን ቀርበናል። አበይት ነጥቦችን እናስቀድማለን። ኢትዮጵያ የአፍሪካ አህጉር ነጻ የንግድ ቀጣና ስምምነት ሙሉ ለሙሉ ለመተግበር በቁርጠኝነት እየሰራች መሆኑን የፌዴሬ ፕሬዚዳንት አያዝቀስላሴ አስታወቁ። ንጋት ኮርፖሬት በአማራ ክልል በኢኮኖሚ መዋቅራዊ ለውጥ እንዲመጣ እየተጋ እንደሚገኝ ርዕሰ መስተዳደር አቶ አረጋ ከበደ ተናገሩ። ከውጭ የካናዳው ጠቅላይ ሚኒስትር ማርክ ካርኒ ወደ ፈረንሳይና እንግሊዝ አቅንተው ከሀገራቱ ከፍተኛ ባለስልጣን ጋር ተወያዩ። ዜና መጽሔቱን እየመራው ሳምራዊት ሙልጌታና በምልክት ቋንቋ ትርንጎ ይርሳው ከመላይ ስርጭት ባለሙያዎች ጋር ከናንተ ጋር ቆይታ እናደርጋለን። ቆይታችሁን ከኛ ጋር አድርጉ። ወደ ቀዳሚ ጉዳያችን አለፍን። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጣና ስምምነት ሙሉ ለሙሉ ለመተግበር በቁርጠኝነት እየሰራች መሆኑን የኢፌዴሪ ፕሬዚዳንት አያጽቀ ሥላሴ አስታወቁ። የአፍሪካ ኢኮኖሚ ኮሚሽን ሃምሳ ሰባተኛው አህጉራዊ የፋይናንስና ምጣኔ ሀብት የሚኒስትሮች ጉባኤ በመካሄድ ላይ ይገኛል። ዘመኑ ድጋ ዝርዝራለሁ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 የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በአጀንዳ 263 የምንፈልጋትን አፍሪካ እውን ለማድረግ አባል ሀገራት የገቡትን ቃል መፈጸም ይጠበቅባቸዋል ብለዋል። የስምምነቱ አፈጻጸም ወደፊት መጓዝ አፍሪካ በአጀንዳ 263 የመንግስታት ኃላፊዎችና አባል ሀገራት ለመፈጸም ቃል ገብተዋል። በአጀንዳችን መሰረትም በሚከተሉት ሶስት ቡድኖች ላይ ሶስት አይነት የጠረጴዛ ላይ ውይይት ይኖረናል። እነሱም መሰረተ ልማት ማሳደግ የሚያስችሉ በሀገር አቋራጭ የክፍያ ስርዓት፣ የዲጂታል አካታችነትና የኢኮኖሚክ ዞን ልማት ላይ የሚያተክሩ ናቸው።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 ንጋት ኮርፖሬት በአማራ ክልል በኢኮኖሚ መዋቅር ለውጥ እንዲመጣ እየተጋ እንደሚገኝ ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ። ኮርፖሬቱ ከተወሳሰቡ አሰራሮች ወጥተው በተሻለ የፋይናንስ አካሄድ ላይ ይገኛልም ብለዋል። ንጋት ኮርፖሬት በዓመቱ ስኬታማ ትርፍ እንዲያስመዘግብ ላደረጉ ተቋማት እውቅና ሰጥቷል። አንዷ አለመናል ንጋት ኮርፖሬት በፈረንጆቹ 2024 ስኬታማ እንዲሆንና አንድ ነጥብ ስምንት ቢሊዮን ብር ትርፍ እንዲያስመዘግብ አስተዋጽኦ ላደረጉ ተቋማት እውቅና ሰጥቷል። በዚህም አምባሰል ንግድ ስራዎችና ዋሊያ ቆርቂ የኤሌክትሪክ መኪና ሽልማትን ወስደዋል። በእውቅና ስነ ስርአቱ ላይ ንግግር ያደረጉት የአማራ ክልል እርሰ መስተዳደር አረጋ ከበደ ንጋት ኮርፖሬት የክልሉን አቅም በማስተባበርና በማልማት እንዲሁም ማህበራዊ ቀውሶች ላይ ፈጥኖ በመድረስ አስተዋጽኦ ትልቅ መሆኑን በመጥቀስ በቀጣይ በግብርና ዝመና ላይ እንዲያተኩር ጥሪ አቅርበዋል። ንጋት ኮርፖሬት የአማራ ክልል ህዝብ ሀብት በመሆኑና ካለፉት ጥቂት ዓመታት ወዲህ የተቋቋመለትን የበጎ አድራጎት ስራውና ማህበራዊ ልማቱን ሱታፊውን እያደገ የክልሉ ኢኮኖሚ መዋቅራዊ ለውጥ ወደ ተሻለ አማድ እንዲመጣ በማድረግ በኩል የራሱን አስተዋጽኦ ሲያበረክት ቆይቷል። በአንድ በኩል የግብርና ምርቶችን በማቀነባበር በሌላ መንገድ ደግሞ ለግብርና ምርታማነትና ዝምንና አስተዋጽኦ በሚያደርጉ ሴክተሮች እንዲሰማራ እንፈልጋለን። ሀብቶቻችን የክልሉ ሀብት በመሆናቸው እንደ ባለቤትም አልፎ አልፎም እንደ ባለድርሻ ሆንም ልንደግፍ ይገባል። የንጋት ኮርፖሬት ቦርድ ሰብሳቢና የፕላንና ልማት ሚኒስትር ዴታ አቶ ስዩም መኮንን ንጋት ከትርፍ ባሻገር ተገቢ ማህበራዊ ኃላፊነቶቹን ተወጥቷል ብለዋል። የቀውስ ወቅት አመራርን በመከተልም የጸጥታ ተጽዕኖውን በመቋቋም ትልቅ ትርፍ ማስመዝገብ መቻሉን ጠቅሰዋል። ከተወሳሰቡ አሰራሮች እየወጣም በየአመቱ ትርፋማነቱ እያደገ ይገኛል ነው ያሉት። የበጀት አመቱ በንጋት ኮርፖሬት ታሪክ ትልቁና የመጀመሪያው ትርፍ የተመዘገበበት ኮርፖሬቱና ኩባንያዎቹ በፈተናዎች ውስጥ ጸንተው በመቆም የክልሉ ወሳኝ የልማት አቅም መሆናቸውን ያስመሰከሩበት ስኬታማ የበጀት ዓመት ተመዝግቧል። ለዚህ እድገት የቢዝነስ ሊደርሺፕ መሻሻል፣ የምርት ስራ ቅልጥፍናና የስትራቴጂ ለውጦች ተጠቃሽ ናቸው። በጥቅሉ ንጋት ኮርፖሬት የተወሳሰቡና የህጋዊነት የአሰራር ችግሮችን እየወጣ ትርፋማነትን እያሻሻለ በክልሉ ኢኮኖሚና ማህበራዊ ልማት ውስጥ የተሻለ አስተዋጽኦ እያበረከተ ያለ ተቋም ነው። የንጋት ኮርፖሬት ዋና ስራ አስፈጻሚ ዶክተር ባምላኩ አስረስ በበኩላቸው መርሃ ግብሩ የኩባንያ ተሸላሚ ስኬት ማክበርና እውቅና መስጠት ነው ብለዋል። ኩባንያዎች በጥረታችሁ ያገኛችሁትን ስኬት ወደ ገሃዱ ዓለም በማምጣት እውቅና ልንቸራችሁ፣ ለደረሳችሁበት ምዕራፍ ማይልስቶን እውቅና ልንሰጣችሁ እና ተጽዕኖ ፈጣሪ መሆናችሁን ልንነግራችሁና ልናደንቃችሁ ብሎም የእናንተ ስኬት ትምህርት እንዲወሰድበት ለማድረግ የተዘጋጀ ፕሮግራም ነው። በውስጣችሁ ያለውን የሚነድ የስራ ኃይል ይበልጥ ለማቀጣጠልም ጭምር የተዘጋጀ ፕሮግራም ነው። ባለፉት አምስት ዓመታት 11 ቢሊዮን ብር ኢንቨስት ማድረግ መቻሉ የተገለጸ ሲሆን በየዓመቱም የ2.7 ቢሊዮን ብር ሀብት እድገት እያመጣ ነው ተብሏል። በዚህ ሽልማትም ደስተኞች መሆናቸውን ተሸላሚዎች ገልጸዋል። የ22 መት መላኩ ሰማዬ ከዋልያ ቆርኪ ፋብሪካ፣ እጅግ በጣም ደስ ይላል። ምክንያቱም ይሄ ሽልማት እኛ አልጠበቅ ነውም እንደዚህ አይነት ሽልማት ይኖራን ብለንም አላሰብንም። ስለዚህ ይሄ የልፋታችን ውጤት በመሆኑ ደግሞ ሰራተኞቻችንም የስራ መሪዎቻችንም ደስ ይላቸዋል። እጅግ በጣም የሚያበረታና ለወደፊት በጣም ደስ የሚያሳኝ ነው። ፈራም ኳንም ትባላለሁ። አምባሰንግ ስራዎች በጣም ደስ ብሎናል፣ በጣም ደስ ብሎናል። የበለጠ ከዚህ በላይ ደግሞ እንድንሰራ እንድንበረታታ ያደረገ ሽልማት ነው። ንጋት ባለፈው አመት ለመንግስት 531 ሚሊዮን ብር ታክስ የከፈለ ሲሆን አመታዊ ትርፉ ካለፈው አመት ጋር ሲነጻጸር የ ዘጠኝ ነጥብ አምስት በመቶ እድገት አስመዝግቧል ተብሏል። ለህዝብና መንግስት በታማኝነትና በቁርጠኝነት ለመስራት ዝግጁ መሆናቸውን ተመራቂ የሚሊሻና የሰላም አስከባሪ አባላት ተናገሩ። በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደር ሚሊሻ ጽህፈት ቤት ለተከታታይ ቀናት ያሰለጠናቸው የሚሊሻ ና የሰላም አስከባሪ አባላት አስመርቀዋል። ንጉስ ስንታየው ተጨማሪ ያለው ከማህበረሰቡ ጋር በመቀናጀት በታማኝነትና በቁርጠኝነት ለመስራት ዝግጁ መሆናቸውን በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደር ተመራቂ የሚሊሻ ና የሰላም አስከባሪ አባላት ተናገሩ። ባለው የጸጥታ ችግር ምክንያት ማህበረሰቡ አላስፈላጊ መስዋዕትነት እየከፈለ መሆኑን የሚገልጹት የፍኖተ ሰላም ከተማ አስተዳደር ምክትል ከንቲባ አቶ ማማሩ ሹመልስ የተገኘውን ሰላምና የልማት ስራዎች ወደ ተሟላ እንዲሸጋገሩ የበኩላቸውን እንድትወጡ ሲሉ ለተመራቂዎች አሳስበዋል። የክልላችን ህዝብ እንደምታውቁት እንዲህ አይነት ታሪካዊ ስብራት አጋጥሞት አያውቅም። ዛሬ ነፃ ልናወጣ ነው በሚሉ በራሱ ወገኖች ከቦታ ቦታ እንዳይንቀሳቀስ ልማት እንዳያለማ ልጆቹን እንዳያስተምር አጠቃላይ ለሰላም መስፈን ድርሻችሁን የምትወጡ እንድትሆኑ በዚህ አጋጣሚ አደራ እላለሁ። በፍኖተ ሰላም ከተማ አስተዳደር ባጋጠመው የጸጥታ ችግር ተበትኖ የነበረውን የጸጥታ መዋቅር መልሶ በማደራጀት በከተማው ሰላም እንዲሰፍን መደረጉን የከተማ አስተዳደሩ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አድኛ መስፍን ገልጸው የጸጥታ ሁኔታውን ከማረጋጋት ጎን ለጎን የዝርፊያ ወንጀል የሚፈጽሙ አካላትንም በቁጥጥር ስር የመዋሉ ስራ ተጠናክሮ መቀጠሉን አብራርተዋል። ተበትኖ የነበረውን ፖሊስና ሰላም አስከባሪ እንዲሁም የግል ጦር መሳሪያና የመንግስት ትጥቅን በመሰብሰብ አካባቢያችንና ተቋማችንን ለማስጠበቅ ችለናል። የከተማችን ሕዝብ ከተማችንን ተደራጅቶ ሌቦችንም በመያዝ ለጸጥታ ኃይሉ የማስረከብ ስራም እየሰራ ይገኛል። ተመራቂ የሚሊሻና የሰላም አስከባሪ አባላትም ከማህበረሰቡ ጋር በመቀናጀት ከእጃችን የወጣውን ሰላም በመመለስ ለህዝብና ለመንግስት በታማኝነት ለመስራት ዝግጁ መሆናቸውን አረጋግጠዋል። በገጠሩ ያለው ማህበረሰብ ጉዳት ላይ እንደሆነ ሁሉም ያውቃል። አርሶ አደሮቻችን ከዚሁ ከኛ ክፍሉስ ሰላም ዙሪያውን ጀምሮ በገራ ሆነ በተለያዩ ቦታዎች እንቅስቃሴ የለም እና ህዝባችን ብዙ ነገር ያስፈልገዋል። በቤተክርስቲያንም በምንም ባሉት ተቋማት አንዳንድ መዋቅሮችን ይዘን የወጣንበት በማህበረሰብ ነው። ጎን ለጎን ከየስሩ እየገባን አንዱነን እንድንቀጥል ቁመን የተነሳ ነው። ከሞቀ ቤታችን መጠል ለዚህ ህዝብ ቅድሚያ እራሳችን መስዋዕት ለማድረግ ቁርጠኝነት ያለን መሆኑን ለማሳወቅ ወዳለሁ። ያው የተሰጠንን ተልእኮ ለህዝብና ለመንግስት በታማኝነት ለመስራት እየተቀላቀል መሆኑን ለማሳወቅ ወዳለሁ። በምዕራብ ጎጃም ዞን የፍኖተ ሰላም ከተማ አስተዳደር ሚሊሻ ጽህፈት ቤት ለተከታታይ ቀናት ሲያሰለጥናቸው የነበሩ የሚሊሻና የሰላም አስከባሪ አባላትን አስመርቋል። የአማራ ክልል የፍትህና ሕግ ኢንስቲትዩት በክልሉ ለሚነሱ የሕግ ጉዳዮች ዋና ዋና መፍትሄዎችን ማበርከት እንደሚጠበቅበት የኢንስቲትዩቱ የቦርድ ሰብሳቢ አቶ አለማንተ አግደው አሳሰቡ። ኢንስቲትዩቱ እንደገና ለማደራጀት የተሰራው ስራ ትልቅ ኃላፊነት የሚሰጥ መሆኑን ደግሞ የኢንስቲትዩቱ ዋና ዳይሬክተር ዶክተር ደሴ ጥላውን አስረድተዋል። የአማራ ክልል የፍትህና ሕግ ኢንስቲትዩት የስራ ማስጀመሪያ መድረክ አካሂዷል። ሰለሞን ዘመኑ ዝርዝር አለሁ። የአማራ ክልል ምክር ቤት ከየካቲት 4 እስከ 7 2017 ዓ ም ባካሄደው ስድስተኛ ዙር አራተኛ ዓመት ዘጠነኛ መደበኛ ጉባኤ ላይ የክልሉ የፍትህና የሕግ ኢንስቲትዩት በአዋጅ እንደገና መደራጀትን መነሻ በማድረግ የክልሉ የፍትህና የሕግ ኢንስቲትዩት እንደገና ተደራጅቷል። ኢንስቲትዩቱም እንደገና በመደራጀት የሥራ ማስጀመሪያ የትውውቅ መድረክ አዘጋጅቷል። በመድረኩ ንግግር ያደረጉት የአማራ ክልል የፍትህና የሕግ ኢንስቲትዩት ዋና ዳይሬክተር ዶክተር ደሴ ጥላሁን የዳኝነትና የፍትህ ሥርዓቱ በርካታ ሥራዎችን እየሠራ ይገኛል ብለዋል። ከእነዚህ ስራዎች አንዱ የዳኝነት ትራንስፎርሜሽን ስራን ተቋማዊ ለማድረግ የሰው ኃይልን ለማብቃት የክልላችን የፍትህና ሕግ ኢንስቲትዩትን እንደገና በአዋጅ ለማደራጀት የተሰራው ስራ በጣም ትልቅ ስራ ነው። በእውቀት ላይ ተመስርቶ የተሰራ ስራ ነው። ፍርድ ቤቶቻችን ተቋማዊ ትራንስፎርሜሽን ለማረጋገጥ ትልቁና ቁልፉ የሰው ኃይል ነው በሚል ከዚህ በፊት የነበሩ ያደረጃጀት የግብዓት ችግሮችን ለመቅረፍ ዝርዝር ጥናት ከተካሄደ በኋላ በክልሉ ምክር ቤት ተመክሮበት በአዋጅ እንዲጸድቅ መደረጉ በጣም ትልቅ ኃላፊነት ነው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝደንትና የኢንስቲትዩቱ የቦርድ ሰብሳቢ አቶ አለማንታ አግደው በበኩላቸው ኢንስቲትዩቱን እንደገና ማደራጀት ያስፈለገበትን ምክንያት ጠቅሰዋል። አሁን ላይ እንደገና ማደራጀት ያስፈለገበት ዋና ምክንያት ገለልተኛ እና ነጻ ሆኖ ብቁ የሆኑ የዳኝነትና የፍትህ አካላት ባለሙያዎችን ማፍራት እንዲችል እንደዚሁም በአገር አቀፍና በክልል ደረጃ በሌሎች ክልሎችም ካለው አደረጃጀት ጋር የተናበበ ለማድረግ ታስቦ የተደረገ ነው። አዋጁ ወይም ኢንስቲትዩቱ እንደገና ሲደራጅ ተጨማሪ ተልእኮዎች ጭምር ተሰጠውታል። በዋናነት የዳኝነት የፍትህ አካላት ማለትም ዳኞቹን፣ አቃቢያን ሕግ፣ መርማሪ ፖሊሶችን እንደዚሁ ወጣ ብለን ጭምር አጠቃላይ በፍትህና በዳኝነት አካሉ ላይ ተጽዕኖ የሚያሳድሩ የሕግ ባለሙያዎች እንደ ግል ጠበቆች ነገረፈጆችን የመሳሰሉትን ሁሉ አቅም ለመገንባት ተልዕኮ የተሰጠው የተቋም ነው። ከዚህ በተጨማሪ ኢንስቲትዩቱ የፍትህና የዳኝነት አገልግሎትን የተሻለ ለማድረግ በሚሰሩ ስራዎች ውስጥ የሚያጋጥሙ ችግሮችን በምርምር ለመፍታትም ተልእኮ ያለው ተቋም መሆኑን አስረድተዋል። ቦርዱ ኢንስቲትዩቱ ውጤታማ እንዲሆን በርትቶ በመስራት ይደግፋል ያሉት አቶ አለማንተም የተቋሙ ሰራተኞችም ለውጤታማነቱ እንዲበረቱ አሳስበዋል። ይሄ ተቋም በክልል ደረጃ ለፍርድ ቤት፣ ለአቃቢያነ ህግ፣ ለፖሊስ እና ለሌሎች የፍትህ አካላት እንደ ጀርባ አጥንት ተደርጎ የሚቆጠር ከፍተኛ ተልእኮ የተሰጠው ከጥናትና ምርምር አንፃርም ለፍትህ አካላት ብቻ ሳይሆን እንደ ክልል ለሚነሱ የህግ ጉዳዮች አይነተኛ መፍትሄ ሊሆኑ የሚችሉ የችግሮችን መንስኤ የለዩ ውጤታማ የምርምር ስራዎችን እንዲያወጣ ይጠበቅበታል። በዚህ ረገድ የኢንስቲቱቱ ቦርድ እንደገና ተደራጅቷል። ከፍተኛ ልምድ ያላቸው የመዋቅም ያላቸውን አመራሮችና ባለሙያዎች ከዩኒቨርሲቲዎች ጭምር ይዞ የተደራጀ ነው። ስለሆነም ቦርዱ ይሄንን ስራ ለመደገፍ ተቋሙ ይህን ተልእኮውን በአግባቡ እንዲወጣ ለማድረግ የጀመራቸው ስራዎች አሉ። ይህንን አጠናክሮ የሚቀጥል ስለመሆኑ በራሴና በቦርዱ ስም ለማረጋገጥ እወዳለሁ። ኢንስቲትዩቱ እንደገና እንዲደራጅ የክልሉ ምክር ቤት ላደረገው ጥረትም አቶ አለማንተም አመስግነዋል። አርሷ አደሩ የተሻለ ምርት እንዲያመርት የሚያስችል የማዳበሪያ ግብዓት እያሰራጨ መሆኑን የደቡብ ጎንደር ዞን ግብርና መምሪያ አስታውቋል። የግብርና ግብዓት የመጠቀም ባሉ የተሻሻለ በመሆኑ በየዓመቱ ምርትና ምርታማነት እየጨመረ እንደሚገኝም ተገልጿል። አዲስ ተስፋ ይዝር የግብርናውን ዘርፍ ውጤታማ ለማድረግና ምርትና ምርታማነትን ለመጨመር በክልል ደረጃ የተለያዩ የለውጥ ተግባራት እየተከናወኑ ይገኛሉ። የደቡብ ጎንደር ዞን ግብርና መምሪያ በ2017-2018 የምርት ዘመን ጥሩ ውጤት ለማስመዝገብ እየሰራ ነው። ወቅቱ የግብርና ግባት ወደ አርሶ አደሩ የሚሰራጭበት ከመሆኑ ጋር ተያይዞ በርካታ አርሶ አደሮች የማዳበሪያ ግባትን እየተጠቀሙ ይገኛሉ። በደቡብ ጎንደር ዞን የፋርጣ ወረዳ አርሶ አደሮች በቀጣይ ዓመት የተሻለ ምርት ለማምረት ግባት እየተጠቀሙ መሆናቸውን ጠቅሰው የማዳበሪያ ዋጋ በዚህ ዓመት መወደዱን ተናግረዋል። አቅርቦቱ ዘንድሮ ሸጋ ተጀምሯል። ያልተጨረሰ ሰው አለ፣ ነገም ይጨረሳል ብለን እናስባለን። ቸም አጀማመሩ ያማረ አጨራረሱም ስለሚያምር ማለት ነው። ስለዚህ አሁን ጥሩ ቁምጣ ቁምጣ እየተሰጠነ ነው። አምናታች አምና በጣሳ ነበር፣ ዘንድሮ ጥሩ ቀርቦልናል። አሁንም ነገ ይቀጥላል ብለን እናስባለን። ያልደረሱ ወንድሞቻችን ያሉ እነሱም እንደኛ ይስተናገዳሉ ብለን ስለምናስብ ዘንድሮ አቅርቦቱ ወርቅ ነው። አቅርቦቱማ አምናም ቀርቦልናል። የዋጋ ንረቱ ነው እንጂ አቅርቦቱ አምናም ደስ ብሎናል። ካምና በስቲ ያለው ግን በጣ ሳይ የሆነ ሰው እያለቀሰ ያው ዙሮ ዙሮ ከምርቱ ላይ ሸመት ነው የከረመነ ያለው ሰው ማለት ነው። ማዳበሪያ ሁሉም ሰው ይፈልጋል፣ አቅም የለውም። በቃ ውድቀት እየወደቀ ነው። ያለማዳበሪያ መሬቱ አያበቅልም ለሳር ሁኖ ይከረማል። የደቡብ ጎንደር ዞን ግብርና መምሪያ ኃላፊ አቶ የሽጥላ ፍቃዴ በ2016-2017 የምርት ዘመን አርሶ አደሩን የግብዓት ተጠቃሚ በማድረግ ከ199 ሚሊዮን ኩንታል ምርት መገኘቱን አስታውሰው በ2017-2018 የምርት ዘመን ደግሞ ግብዓትን በመጠቀም የተሻለ ምርት ለማግኘት እየተሰራ ነው ብለዋል። በ17 18 የምርት ዘመን ከዛ ባለፈ የተሻለ ምርትና ምርታማነትን ለማሳደግ አቅደን አርሶ አደሩ የግብዓት ተጠቃሚ እንዲሆን በማድረግ እየሰራ ነውና፣ እንግዲህ በዚህ በጀት ዓመት በተለይ አርሶ አደሩን የግብዓት ተጠቃሚ ለማድረግ ወደ ዘጠኝ መቶ ስልሳ አምስት ሺህ አምስት መቶ አስራ አራት ኩንታል ያፈር ማዳበሪያ ለአርሶ አደሩ ለማድረስ በቅድ ይዘን እየሰራ ነው የምንገኘው። ያው እንደምታዩት በሰፊው አርሶ አደሩን ሞቢላይዝ ማድረግ የማሰራጨት ስራውን እያስኬር ነው የምንገኘው። በየዓመቱ በዞኑ ምርትና ምርታማነት እየጨመረ መምጣቱን የገለጹት አቶ የሽጠላም አርሶ አደሩ ግብዓት የመጠቀም ልምዱን እንዲያሳድግ ለማድረግ የግብርና ኤክስቴሽን ስራዎችን በመስራት በግብርናው ዘርፍ የተሻለ ውጤት እየተመዘገበ ነው ብለዋል። እንግዲህ ከዓመት ዓመት የምርትና ምርታማነት ሂደቱ ከዓመት ዓመት እየጨመረ ነው የመጣው። ምንድን ነው አንዱ ማሳያው የሚሆነው አንደኛ አርሶ አደሩ ከዓመት ዓመት የሚጠቀመውን የግብዓት የመጠቀም አቅሙን እየጨመረ ነው ሄደው። የግብርና ምክር ሀሳቦችን ተግባራዊ እያደረገ ነው ይሄደው ሌሎች የምርት ማሳደጊያ የምንላቸው በግብርና ፓኬጆች አሉት። ካፈር ማዳበሪያ ውጭ የተፈጥሮ ማዳበሪያ በማዘጋጀት አጠቃላይ ከዚህ ከምርት ዘር አጠቃቀማችን ጋር በተያያዘ ሰፋፊ ስራዎች የሚሰሩ አሉ። በምክር ሐሳቡ መሰረት ወደ ትግበራ እየገባ በመሆኑ የምርት ጭማሪው ከዓመት ዓመት እድገት እያሳየ ነው የመጣው። ለአርሶ አደሩ እየቀረበ ያለው የአፈር ማዳበሪያም በሁሉም ወረዳዎች እንዲሰራጭና ለታሰበው የግብርና ልማት እንዲውል ሁሉም ማህበረሰብ የበኩሉ ሚና እንዲወጣም አሳስበዋል። ያለንበት ያለ ሀሳብ እንድንገናኝ ሩቁን እያቀረብ ነው። ጊዜን እየቀደም ነው። አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። በመላው ኢትዮጵያ ህጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ሕይወትን ያቀላል። እርስዎስ ተመዝግበዋል? እንግዲህ ያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቱ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክልዎትን ባለ 12 አሀዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ ይህን አይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከሁለት እስከ ስድስት ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም።